ሰላም ሰላም ቤተሰብ፣ እንዴት አደራችሁ? እንዴት አረፈዳችሁልኝ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬም በአዲስ ነገር መጥቻለሁ። እህቶቼ ሁላችሁ ማለት የሚፈልገው ነገር ልጅም ያላችሁም የሌላችሁም፣ እባካችሁ የሆነ ነገር ለራሳችሁ አስቀምጡ፣ ለክፉ ቀን ማለት ነው። በቃ የሆነ ቦታ መሬት ውስጥ ብንቆፍራችሁ ደብቁ እና ሰው ቤት ነው የምንኖረው አይደለ? እናት አባታችን ቤት አይደለም፣ የሰው ሀገር ነው። በቃ እንዲሁ ተነስቶ ከመሬት ተነስቶ ሊያሳፍሩን ይችላሉ። በተለይ ልጆች ያላችሁ እህቶቼ ማለት ነው። እቺ እህቴ በጣም ነው ያሳዘነችኝ። ሁሉ ነበረ የምታወራኝ ማለት ነው። ሴትዮዋ በጣም ክፉ የተረገመች ነበረች፣ እና ብር የላትም አንድ አመት ከስምንት ወር እንደዛ ሰርታለች እዛ ቤት ውስጥ ሴትዮዋ። በቃ በቃ ሰይጣን በሎት በጣም ክፉ ነች። እሷ ደግሞ ጨምራን መስራት ትፈልጋለች። የልጆች እናት ነች ልጆቿን ታስተምራለች። በቃ የምትኖረው ለቤተሰቦቿ ነው በሉት። ከዚህ በፊትም ሳውዲ አስር ዓመት ሰር ይቻለው አለችኝ። እና በቃ የእኛ ህይወት ለሰው መኖር መቼን መቼን ማለት ጉርጓድ ውስጥ ስንገባ ነው። ግን የራሳችን ህይወት የምንኖረው በስማውልድ ብቻ ከባድ ነው። እች እህቴ ልጆች አላት፣ ምንም ነገር የላትም። ከመሬት ተነስታ ያለ ምንም ጥፋት እንግዲህ ቲኬት ገዝቶላት ወደ ኤርፖርት ተደሺ አለዋት ማለት ነው። ምን ምን ማድረግ ትችላለች? እና ብቻ በጣም ያሳዝናል። ምንም ነገር የለኝም መሄድ አልፈልግም። ደግሞ አስጠፍኝ አሁን መጥፋት ፈልጋለሁ አለች በዛ ሰዓት ማለት በቃ ለመልካም ነው ብሉት። እንደዚህ አይነት ነገር ሲከሰት ለፈጣሪ ሰታችሁ ተውት። እህቶቼ፣ ምናልባት እኮ እዛ ቤት ከቀጠላችሁ ልትሞቱም ወይም ልትታመሙም ትችሉ ይሆናል ፈጣሪ ለመልካም ነው። እንደዚህ አይነት ፈተና የሚያሳየው ማለት ነው። እኔ እንጃ፣ ብዙ ጊዜ ጥሩ ሰዎች እንደዚህ በቃ ለሰው የሚኖሩ የሚለፉ ለምን እንደሚፈተኑው እኔ አላቅምና አንድ እህቴ ትላንትና ቲክቶክ ላይ እኔ ቆይ እኛ ለፈጣሪ የእንጀራ ልጆቹንን እንዴ ምናምን ስትለይ ማለት ነው። በቃ የሆነም በጣም ርር ብሏት ውስጧ ማለት ነው። እኛ ለፈጣሪ የእንጀራ ልጆቹንን እንደ ለምንድን ነው የማይመለከተን ሁሌ ለምንድን ነው ችግር ውስጥ? ሁሌ ለምንድን ነው ለሰው እየኖረን ማያልፍልን? ስትለይ ማለት ነው። በጣም ነው ማለቴ ውስጤ ተሰማና፣ አይዞዋችሁ እንደዛ አትበሉ፣ ለመልካም ነው። ሆነ መምሻችሁ ጥሩ ሊሆን ይችላል። እህቶቼ ተስፋ አትቁረጡ። እች እህቴም አስር አመት እንግዲህ አስር አመት ግማሹ ጨርሰዋል አለች፣ ግማሹ ደግሞ እየተማረ ነው አለችና በጣም አሳዘነችኝ። እዚህም መጣ አንድ አመት ከስምንት ወር፣ ሳኡዲም ደግሞ አስር አመት። ብቻ አላውቅም መቼ የራሳችን ህይወት እንደምንኖር ባላውቅም፣ እሷ ግን ደስ የምለው ነገር ቢያንስ ልጆች አለዋት። ግን ቢሆንም እስከ መቼ በሰው ሀገር ማለት እስከ መቼ ነው የስ- በሰው ሀገር እንደዚህ የምትፈጋው? ብቻ ያሳዝናል። እንዴት ማለት መጥፋት ፈልጋለሁ አለች በዛ ሰዓት። እንዴት ብቻ ከባድ ነው በዛ ሰዓት ለመወሰን። እህቶቼ እንደዛ አት ማለት ተስፋ ቶሎ አትቁረጡ በጣም ነው እቺ ልጅ ኢትዮጵያ ውስጥ ገብታ ራሱ ሰው የምትሆን አይመስለኝም ፈጣሪ ለምንድን ነው የማይወስደኝ ለምንድን ነው የማይገለኝ በቃ ራሴን ለማጥፋት ልና ማለት በቃ መወሰን አቃተኝ አለች እና ብቻ ፈጣሪ ከሷ ጋር ይሁን እህቶቼ ምንድን ነው እቺ ልጅ ማለት ነው የሆነ ነገር የሆነ ገንዘብ ቢኖሯት እንደዚህ ተስፋ አትቆርጥም። ከስር ከስር ነው የምትልከው፣ የላከችው ማለት የተቀበለችውን ከስር ከስር ነው የምትልከው። እና ወደ አረብ ሀገር፣ ሌላ አረብ ሀገር እንኳን ለመመለስ እኮ እህቶች ገንዘብ ያስፈልጋል። የሜዲካ ለምናምን ወጪ፣ አንዳንድ ወጪ እኮ ያስፈልጋል። እና መመለሻ እንኳን ገንዘብ ሊኖራችሁ ይገባል። እየሰበሰባችሁ ለቤተሰብ ለቤተሰብ አራተው እንዴ ምንድን ነው ይሄ ናል? ከእኛ ጋር እኮ ጉድጓድ የሚገባ የለም። ምን ሆናችሁ ነው እህቶቼ? እናንተ እኮ ከሞታችሁ፣ ያ ምትለፉላችሁ ሰዎች 24 ሰዓት የምትፈጉላችሁ ሰዎች እነሱ ይኖራሉ። ምንም አይሆንም። አልቅሰው ምናምን ልጄ ልጄ ብሎ ይተዋሉ። በቃ እናንተ የእናንተ ህይወት እዛው ነው የሚያበቃው እና እባካችሁን ይቺ እህታችን ይሄናል ተስፋ ያስቆረጣት ነገር ምንድን ነው? ገንዘብ የላትም አንድ አመት ከስምንት ወር ስትሰራ የወሰደችውን መልአክ ነው መልአክ ነው መልአክ ነው። አምስት ሳንቲም ነገር የለኝም ማለች እና መመለስ አልፈልግም በቃ ምንድን ነው ፈጣሪ የማይወስደኝ ብላ በጣም ተስፋ ቆርጣ ነበር። እና ከዛ በፊት ቀደም ብላ ብታቅ ኖሮ ቢያንስ ወጣ ትሰራ ነበር። እና ምን ማድረግ ይቻላል? ብቻ ያሳዝናል። ምን ለማለት ፈልጌ ነው? እባካችሁን የሆነ ፐርሰንት ለራሳችሁ መቶ ዲናር ሁለት መቶ ከሆነ ደሞዛችሁ፣ መቶ ዲናር በቃ የሆነ ጡት መያዣ ውስጥ የሚሆን ምን ውስጥም ቢሆን ቀብራችሁ አስቀምጡ። ቶቼ እንዴ ተው እንጂ ነቁ! ቢያንስ እንኳን ሌላ ሀገር ሄዳችሁ ልምድ ያላችሁ ልጆች ለምንድን ነው ማትነቁት? ለራሳችሁ የሆነ ነገር ማሰብ ነው ያለባችሁ። እንዴ ብቻ አያምጣ ነው፣ ሲመጣ እንደዚህ ነው። የሆነ በቃ አላቅም የሆነ አንዳንድ ሰው ደመመራራ አለና የሆነ በቃ ጥሩ እየሰራችሁ ምናምን ከመሬት ተነስቶ አንድ ማዳሞች አንዳንድ ማዳሞች ጥምድ ነው የሚያደረጉትና በተለይ እንደዚህ ቅናት ምናምን ያለባቸው ማዳሞች ብቻ የሆነ ፈጣሪ መልካም ነው ለመልካም ነው። እንኳንም ከዛ ቤት አወጣት እና ሁሌ አለች መኝታ ቤቴ ክላሴ ትመጣና በተኛሁበት በእግሬ ነው አለች የምትረቅጠኝ። በእግሬ እየመታችኝ ነው አለች ተነሽ የምትለኝ። እና በጣም አንዳንዴ በጣም የተረገሙ ማለት ቅናተኛ ማዳሞች አሉና፣ ብቻ አስቸጋሪ ነው በጣም ሁለት ነግረኝ ነበረ ባላ እስኪወጣ ድረስ እንደ አጋጣሚ ከላይ ከደረጃ ላይ እየወረደ ከሆነ የሆነ ቦታ ነው መደበቅ እሱ ፊት እንድታይ አልፈልግም ነው፣ የምትለኝና እደበቃለሁ አለች። የእሱን አይን ላለማየት እሱ ወደ ኪችን ስመጣ እኔ ወደ ሌላ ክፍል ኖሮ ውጭ የሚገባ በቃ እንደዚህ ተሳቃ ነበረ የምትኖረው። ብቻ ከእንደዚ አይነት ከተረገመ ፈጣሪ ይጠብቃችሁ፣ ከእንደዚ አይነት ክፉ ማዳሞች ማለት ነው። ያው እንደየቢሮ ይለያያል ማለት እቺ ልጅ አሁን አሁን የእኔ ፓስፖርት ምሳሌ ልንገራችሁ። የእኔ አሰሪዎች እጅ አይቀመጥም ፓስፖርቴ ማለት ነው። ምንድን ነው እንዲሁ ነው። ከመሬት ተነስተው በፈለጉት ሰዓት ይሸኙኛል ማለት ነው። ለምን አሁን የኔ ፓስፖርት ቢሮ ነው ያለው። ማንኛው የሆነ ችግር ቢመጣ ወደ ቢሮ ነው የሚሄደው እንጂ እነሱ እኔን የማሳፈር አይችሉም ማለት ነው። ያው አንዳንድ ሁሉም ቢሮዎች ሳይሆን አንዳንድ ቢሮዎች ደግሞ ማዳሞቹ እጅ ላይ ነው የሚቀመጠው ፓስፖርታችሁ ማለት ነው። እእህቴ እህቴ ግን ያው ፓስፖርት እጃቸው ላይ ስላለ ነው እንጂ ቢያንስ ሌላ ቢሮ ቀይራ የመስራት እድሉ ይኖሯት ይሆናል ይኖራት ነበረ ግን ምንም ማድረግ አይቻልም። ፈጣሪ የፈቀደ ሆነ። ፓስፖርት እጃቸው ላይ ስላለ እንግዲህ አሳፍሯታል ማለት ነው። ኤርፖርት ላይ ሆና ዝግዝግ ቅብላ እያለቀሰች ያለቀሰች አብራት አለቀስኩ። ምንም ማድረግ እችላለሁ። በዛ ሰዓት ምንም ማድረግ አይቻልም። እና ብቻ ለመልካም ነው። ለምን እንደሆነ እኔ አላውቅም። እንደዚህ ለሰው የሚኖሩ ለሰው የሚለፉ ሰዎች ላይ ለምንድን ነው እንደዚህ በቃ ጥብም ያለ ያለ ብቻ አላውቅም። ፈጣሪ ይርዳት። ሌላ እኔ ምንም ምላት ነገር የለም። እህቶቼ ለራሳችሁ ኑሩ። በቃ እንዴ የሆነ ነገር ልጆችም አላችሁ ካላችሁ፣ እሺ ችግር የለም። ልጆቻችሁን እርዱ። ግን የሆነ ነገር ደብቁ ለራሳችሁ እንደ እና እባካችሁ ለራሳችሁ ራሳችሁን አትርሱ እህቶቼ። ማንም አሁን ይሄ በየወሩ ራብጣ ራብጣ የምትልኩት ሰው ማን ነው? ይሄንን ወስታችሁ ከችግር ከዚህ ለአንድ ቀን እንደዚህ ብላችሁ የሚሰጣችሁ ሰው የለም እና ሞኝ አትሆኑ። ሌላ ሀገር የሰራችሁ ልጆች ብዙ ልምድ አላችሁ፣ ብዙ ነገር አይታችኋል። ሁለተኛ ሀገር ደግሞ ስትመጡ የበለጠ ጠንካራና ጎበዝ ነው መሆን ያለባችሁ እንጂ እዛው እዛው ታጥቦ ጭቃ እዛው ሁሌ እዛው እያለቀሳችሁ ለሰው መኖር ለሰው እንዴ ብቻ እኔም ብዙ ነገር እየተባርኩ ነውና ብቻ ከነሱ እኛ መማር ነው ያለብን። ሁላችሁ ማለት ነው ሁላችንም ቤተሰብ እንረዳለን አ ሁላችንም ቤተሰብ የማይረዳ የለም። ግን በቃ የሆነ ፐርሰንት ለራሳችሁ የሆነ ነገር ደብቁ። እንደ ምንድን ነው ይሄና ለሰው መኖር እና አንድ ሰው እኮ ራሱን አሻሽለው ነው ደግሞ ወደ ሌላ እንትን የምለውና፣ ለራሱ ሳይኖር ለሌላ መኖር፣ እንደዚህ ሁሉም ነገር ልክ አለ እኮ እና እባካችሁን እህቶቼ ለራሳችሁ ኖሩ። ወዳችኋለሁም። አዳዲስ የሆናችሁ ደግሞ ሳይስክራይብ አርጉ ላይክ ሼርም አድርጉ። ላይክ ስታደርጉ ብዙ ሰዎች ጋር እንዲደርስ ይረዳኛል ማለት ነው እህቶቼ። ሁላችሁም ወዳችኋለሁ። ስለምታበረታቱኝም ፈጣሪ ይጠብቃችሁ። ሁላችሁ አይዞአችሁ፣ ጠንክሩ፣ በርቱ። ከሌላ ሰው የሚሰሙትን ታሪክ እራሳችሁን ዞር ብላችሁ ሁላችሁ ማለት ነው ከዛሬ ጀምራችሁ ነገ እኮ ሰራለሁ፣ ብር አለኝ፣ ምንም ችግር የለውም ምናምን እያላችሁ ከስር ከስር ምንም የማይመስላችሁ ልጆች አላችሁ። ችግር የለውም፣ ቀጣይ ወር ደግሞ ለራሴ ያስቀምጣለሁ እያላችሁ እየወሰዳችሁ ምትልኩ የራሳችሁን ህይወት ባካችሁ ነው፣ አትዘንጉ እህቶቼ። ለራሳችሁ የሆነ ነገር አስቀምጡ። በቃ እቺ እህቴ እንደዚህ ተስፋ ያስቆረጣት ነገር ምንድን ነው? ገንዘብና ገንዘብ ነው። የሆነ ገንዘብ ብኖራት ኖሮ ሌላ አረብ ሀገር እንኳን መሄጃ ይኖራታልና ምንም አምስት ሳንቲ አስር ሺህ ብር እንኳን የለኝም ማለት ነው። ብቻ በጣም ነው ያሳዘነችኝ። እባካችሁ የሆነ ነገር የሆነ ነገር እራሳችሁ አስቀምጡ አስቀምጡ። ማዳሜ ጥሩ ናት፣ ምንም ነገር የለም፣ ቀጣይ ወር አስቀምጣለሁ። እንዲሁ ነው ከመሬት ተነስቶ የሚሸኛችሁ እና በአረብ አትተማመኑ፣ በፈጣሪ ተማመኑ። በሰው ልጅ አትተማመኑ። አንደኛ ሰው ቤት ነው የምንኖረው፣ ሰው ሀገር ነው ምን እንደሚከሰት አይታወቅምና እህቶቼ የሆነ ነገር ለራሳችሁ አስቀምጡ። አሁን ገንዘብ እና ገንዘብ ብቻ ነው። ገንዘብ ከሌላችሁ ምንም ናችሁ። በቃ ምንም ውሸት ነው ይሄ የሚያጨበጭብላችሁ ሁሉ። ገንዘብ ከሌላችሁ ማንም ዞር ብሎ የማያችሁ የለም እና ለራሳችሁ ኖሮ እህቶቼ፣ ወዳችኋለሁ። በያላችሁበት መልካም ጊዜ፣ መልካም ቆይታ። ቻው